ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክቶክም በዩቲዩብም አንዳንድ ነገሮች አይቼ በጣም ገርሞኝ ነው፣ በጨሪቃዎች ዙሪያ ማለት ነው። እና ሰው ምን ብታረጉለት ነው ደስ የሚሰኘው? ጥሩ ነገርን ብታረጉ ይሰድባችኋል፣ ክፉ ነገርን ብታደርጉ ይሰድባችኋል። እና በጣም ከባድ ነው። ሰውን ለማስደሰት ማለት ነው እና በጨሪቃዎች ቪዲዮ በሰሞኑ እናንተ በምን አይነት መንገድ ነው እየተረዳችኋቸው? ቀልድና ጨዋታ፣ ግን ደግሞ ቁም ነገር አዘል ቪዲዮ ነው ሲለቁ የነበረው አደለ? እኔ የተረዳሁት መንገድ አለኝ። እናንተም የተረዳችሁበትን መንገድ ኮሜንት ላይ ጻፉልኝ። እኔ የተረዳሁበት መንገድ አንድ ሴት ልጅ በክብሯ መደራደር እንደሌለባት ምንም ቢወዳት ምንም ቢያፈቅራት ምንም ነገር ሊያደርግላት ይችላል፣ ግን በክብሯ መደራደር እንደሌለባት ቅመምዬ አሳይታናለች። የራሷንም ክብር ጠብቃ የቤተሰቦቿንም ክብር የምትጠብቅ ጀግናና ጠንካራ ሴት መሆን እንዳለባት አንድት ሴት ልጅ አሳይታናለች። እሱን ተረድቻለሁ። ከዛ ባለፈ ግን ምን አድርገው ነው የምትሰድቧቸው? ሲቀጥል ሀይሚ የሆነ አይዲያ ይዛ ስትመጣ ቪዲዮ ሲሰሩ አንቺ ደረቅነሽ እንደዚህ ለምን ታደርጊያለሽ? ለብሩኬ አይገባውም ትሏት አላችሁ አደለ ትሰድባላችሁ። ብሩኬ የሆነ አይዲያ ይዞ ሲመጣ ለቅመሟ ይሄ ነገር አይገባትም ለምን እንደዚህ ታረጋለህ? አይዲያ ቀይሩ ትላላችሁ። ከዛ ደግሞ በፍቅር ደግሞ ሲመጡ ደግሞ አንድ ሶስት አራት ቪዲዮ በፍቅር ሲለቁ አሁን ከእናንተ ምን እንማር በዛ ትላላችሁ። ከዛ ደግሞ በቀልድ እና በቁም ነገር መጡ። አሁን ደግሞ በቤታቸው በሳቅና በጨዋታ በቁም ነገር አዘል ደግሞ እኛም ፈታ ዘና ለማድረግ መጡ። አልተጣሉም፣ አልተኮራረፉም፣ አልተጨቃጨቁም ምንም ነገር አላደረጉም። ይሄ ነገር ቀልድ እንደሆነ ሁላችሁም ታውቃላችሁ፣ ስራ እንደሆነ ታውቃላችሁ። ሀይሚዬም ስራ እንደሆነ ታውቃለች፣ ትረዳለች። በካሜራ ፊት ብሩኬ ምንም ነገር እንደማያደርጋትም ታውቃለች፣ አይደለ? እናንተ በምን አይነት መንገድ እየተረዳችኋቸው እንደሆነ አላቅም። እነዚህ ልጆች ስራ ነው ስራ ነው፣ ይስሩ በቃ። የፈለጉትን አይዲያ እያመጡ በቤታቸው ይስሩ። እሺ በምን ይስሩ? እንዴት ይስሩ? ማለት እናንተ በእነሱ ቦታ ብትሆኑ። በራሳቸው መንገድ ስራ እየፈጠሩ ጓደኞቻቸው ጋር የሆነ ነገር ስራ እንትን እያሉ ነው እየሰሩ ያሉት እና አንዳንድ ጊዜ የምትጽፉት ኮሜንት የሰውንም ሞራል የሰውንም ክብር የሰውንም ስሜት ብትጠብቁ መልካም ነው ብዬ አስባለሁ። አንዳንድ ሰዎች እናንተ በምን አይነት መንገድ እንደተረዳችሁ አላቅም። ለሀይሚዬ እንወዳታለን፣ እናከብራታለን፣ እናደንቃታለን። በጣም ጠንካራና ጀግና ሴት እንደሆነች እናቃለን። ስታለቅስ፣ ስታዝን፣ ስተክስ ደስ አይለንም። ግን ደግሞ ከኛ በላይ ደግሞ ብሩኬ ለእሷ ክብር ይጨነቅላታል፣ ያስብላታል። ከዛም አልፎ ደግሞ ለቤተሰብ ክብር ብዙ ነገር ይጨነቅላታል፣ የሚጨነቅ ነው። ለቤተሰብ ክብር በጣም ትልቅ ቦታ ያለው ልጅ እንደሆነ እናንተ ራሳችሁ ጥንቅቅ አድርጋችሁ ታውቃላችሁ። ከቤተሰብ ጋር ታያይዛላችሁ። ይሄ ቀልድ ነው፣ ጨዋታ ነው። በቃ እራሳቸውን ሪስፍሬሽ እያደረጉ እየተዝናኑ እየሰሩ ነው ቪዲዮ። እናንተ እንዴት አድርጋችሁ ወደ ቁም ነገር ወስዳችሁት እንደምታዩት አላውቅም ማለት አሁን የትናንቱ ቪዲዮ ሽምግልና ብሎ ዘይት ይዞ መጡ፣ ሽንኩርት፣ ድንች፣ ቃሪያ ምናምን። በቃ ይሄ አሁን የሚያዝናና ጀስት ፈታ የሚያደርግ ነገር ነው እንጂ ሌላ ምንም የተለየ ነገር የለም። ቀልድ እንደሆነ እያወቃችሁ በጣም ትሳደባላችሁ፣ ያልሆነ ኮሜንት ትጽፋላችሁ። እኔ እኮ በቃ አስተያየት እኮ ጻፉ፣ ችግር የለውም። ግን ደግሞ ለምን ትሳደባላችሁ? ካልተሳደባችሁ አይሆንላችሁም? የሰው ሞራል ካልነካችሁ፣ ሰውን ዝቅ ካላደረጋችሁ አይሆንላችሁም? እንደ እነዚህ ልጆች ስራ እየፈጠሩ በራሳቸው አይዲያ ነው የመጡት። ሌላ ምን አደረጓችሁ? የሆነ ነገር ይዘው ሲመጡ በቃ ቅስማቸውን ለመስበር የሆነ ነገር ለማድረግ ለምን ትሮጣላችሁ? በቃ ትክክል ካላደረጉ ስተት ካለው ቪዲዮ ላይ አይ፣ ይህ ነገር ትክክል አይደላችሁም፣ በዚህ አይነት መንገድ በዚህ አይዲያ ብትሄዱ ጥሩ ነው ብትሏቸው መልካም ነው። ቪዲዮውን እስከ መጨረሻ አይታችሁ ኮሜንት ብትጽፉ መልካም ነው። ይሄ እኮ በቃ እስከሆነ ጊዜ ነው የሚሰሩት አይደለ? የሆነ ጊዜ ላይ ያቆማል ማለት ምናልባት ዛሬ ሊያቆም ይችላል፣ ወይም ነገር ሊያቆም ይችላል። ስለዚህ ቢያንስ በትዕግስት ብትጠብቋቸው ባትሰድቧቸው። የሆነ ምን ትዝ አላይ መሰላችሁ አዶናይ ስግጥ ፍምስ የሚለው ነገር በቃ በራሳቸው ዓለም በራሳቸው መንገድ በራሳቸው አይዲያ የሚሄዱ ልጆች ናቸው። በቃ የሆነ ነገር ይዘው ሲመጡ ቅስማቸውን አትስበሯቸው። ማርምን ጥሩ አይደለም፣ ደስ አይልም። በራሳቸው መንገድ ስራ እየፈጠሩ እየሰሩ ስለሆነ ለማለት ያክል ነው። ውድ ቤተሰቦችና የእናንተን አስተያየታችሁን ብትጽፉልኝ በጣም ደስ የሚለኝ ከምንም በላይ ማለት ነው። እናንተ በምን አይነት